ወደ ሙዳችን የሚስቀርት ወደ ሙዳችን የፈለኩትን የማድረግ መብት አለኝ በምንም ነጥብ ለማስጣል ብትመጡ እኔን አትጥሉኝም እኔ በእግዚአብሔር የቆምኩ ነኝ በሰው አይደለም እኔ የቆምኩት እንደናንተ ክፋት እንደናንተ መርዝነት እንደናንተ ምቀኝነት ቢሆን ከቲክቶክ ወጥቼ ነበር በእግዚአብሔር ሀይል ነው እ ቲክቶክ ላይ የተቀመጡ ልት በሉኝ ነው የከከላችሁ አትቅኑ አትቅኑ በቃ ቪው በራሳችሁ ማምጣታችሁ ወድቃችኋል በተለይ ደግሞ አስራ አምስት አስራ አራት ዓመት ቲክቶክ ላይ በቃ ማንም አይፈልጋችሁም። ሀክ ብሎ ተተካ። በቃ አንቺ ዲቦራ ትንሽ ነገር ያገኝ ነጥብ ሰው ይወደኛል። ኤርትራኖች አሁን ለመሀሪ ማለት ነው። ኤር ያለችው ስሟን ኤርትራ በውሻ ሰውዬ መሄድ ልታቀሳሰን እና በቃ ይሄ ነው አላት። ይሄ ነው እሺ በቃ ምን ነው ማናት ከላይ ያለችው ሴትዮው? ትች ሴት ማ እች ሴትዮው እኔ ነኝ። ነጣሁብሽ ዛሬ እኔ ነኝ። አንጥቼው ነው የሄድሽ እንደዚህ እንደዚህ ማድረግ ይችላል። ግን አንተች እኮ ነው አቡይ ታይሻለሁ። በጨለማውስ ባላነጣው ትታያለሽ። ያነጣው ከላይቱ ከላይ ተሰረራኩኝ እንደዚህ የሆነ ሰው የሚያረጋል። እኔ ነው ውዴ ስሚ፣ አረ ውዴ ነው እንደዚህ ባረገውስ ምን ነው ጉድ ጉድ። አሁን ሰላም አልመጣሽ? ምን ጉድ ነው? ምን ሆነሃል? ሰው ግን በቃ ታ አሁን እሷ ተመልከቷል። አሁን ያልኩት ነገር ምናልባት ማለት ነው። ለምን አመጣሽ? እሷን ያልኳት መስሏት ማለት እኔ አልኩትኝ ስሚ፣ እኔ አልኩትኝ እናንተ ስታስገቢ፣ ለምን አስገባሻቸው አልኩኝ። ለምን መሰለሽ እየተሳደብኩ ነበረ። እንዴት ነቅላ ሀቢባቸው ምናምን። ቆይ ለምን አስገባሻቸው ብለሻል እንዴ አንቺ? አዎ፣ እኔማ እየተሳደብኩ ነበረ። ሀቢባ ማንን? ከአንድ ሰው ጋር ተጣልቼ ለእነሱ መልስ ውሻዬ ምናምን ኤሪ ያልኩት ኤርትራ ምናምን ስል ኤርትራን በውሻ መሰለኝ ምናምን ሊያቀሳስሩ ማለት ነው። ደጋረ እኮ ምናምን ያልኩት እዚህ እየመለስኩ ነው። ዲቦራ አስገባቻችሁ እናንተ ወሬን ሳልቻ እናንተ ፊት ደግሞ መናገር አልፈለግኩም። ገባሽ አቡ እናንተ እያላችሁ አልሳደብም መቼስ ስድዌን አቆመዋለሁ። ስትቀበር ከዛ ምናልኳት? አይ ዲቦራ በቃ እንችብላ ነገር ልነግርሽ ነበር አንድ አንድ የስልሻ ሰሚ ሁለተኛ ነገር ደግሞ

የሰው ባህሪ ማርያምን የሰው ባህሪ በማንነቱ ሀቢባ ማርያምን ነው የምልሽ። ዛሬ ሲያደንቀሽ የነበረ ነገ ሰዳቢሽ ሆኖ ይመጣል። ዛሬ የወደደሽ ነገ ጠላት። በቃ የሰው ባህሪ መሸከም ነው የከበደኝ ዘንድሮ። ማስመሰል ደግሞ እኔ አልችልበትም ሀቢባ ምናት ተሰማኝ? እኔ አሁን አልሰማሁም። ብሰማ እኔ አሁን ተሰማኝ፣ ቤታ ተሰማኝ። እኔ እኮ እናንተን እኮ ላለም አስጠቆር እኮ ብዬ እኮ ነው አሁን አንቺን ልያለሽ። ማለት ከተጣላሁት ሰው ብሰድም ቁጭ ብለሽ ታዳምትኝ አለሽ። ሻቡ ደነግጣለሁ። ደንግጬ በቃ ለዛ እኮ ነው ቤታውዱን ተንተናሉ። ምን ቸገረሽ? ነግሬ ጉዳዩን አባብሽ ሂጄ እኔ እናንቺን አትፈልገንም። እኔ መጀመሪያ አይገባኝም ነበረ። አሁን ግን ሲገባኝ እኔም ክብር ስላለኝ እንዳንቺ ሲበርድላት በታለች አቡነ ከሌላ ሰው ጋር አይ በኋላ አገኛታለሁ። ቤት ታፈርዶባት እግዚአብሔር እኔ በጣም ነው የፈረደብኝ። ከዛ ከሁሉ ትባላለች፣ ከሁሉ አትስማማም፣ ሁሉ ሻሻጠላት። እኔ አሁን እኔ ምንም አላልኩ። እኔ አሁን ዲቦራ ነ እኔ እነሱ እንዳይጠቆሩ ነው ገባቸው። አሁን አቢባም ከዛ ሰው ጋር ሰላም ናት፣ ያችኛውም ከዛ ሰው ጋር ሰላም ናት። ለምን አነካካለሁ ብዬ ነው የሀሳቤን ሳልጨርስ ዲቦራ ተቀበለቻቸው። ገባችሁ? ኖ ኖ ኖ ኖ እኔ አሁን አልሰማሁም፣ እንደዛ ማለትሽን አልገባኝ ያለው አይ አልኳት፣ እሷን ተናገርኳት።

ስበላ እከሌ ስታይል ይኛል። ስለበላው በቤቴ በገዛ ቤቴ ምግብ አቅርቤ ምግብ መብላት አንችልም ማለት ነው። እና ምግብ መብላቱን መብላት እከሌ ስታይል ይኛል። እኔ ስንት አመቴ ነው ምግብ ስበላ ላይ ላይ አቡ። በነገራችን ላይ ማለት ነው። ምንም ብታያቸው ምንም ብታያ የአምስት አመት ቪዲዮ መቶ ቢያዩት ማለት ነው አንድ ሰው እኔ አሁን ምን እንደተረዳሁ ምን በቃ መጨረሻ የተረዳሁትን እንገርሽ፣ የሆነ ልብስ እኔ ለብሼ ነበር፣ ከሰው አይተሽ ለበሽ አሉ። ከዛ የእኔ ልጆች የድሮ የለበስኩበትን ቪዲዮ ማለት ነው፣ የቆየ ከስድስት ወር በፊት ያለውን አምጥተው አሳየ። ያን እያሳየሽ እንኳን መረጃ ይዘሽ እያሳየሽ እንኳን አያምኑሽ። ለምን አንድ ሰው የጠላሽ አይ፣ ልቡን የደፈነ ሰው በቃ ደፈነ ነው። አቢባ የአምስት ዓመት ቪዲዮ አቢባ እየበላሽ ተብሎ ቢመጣ ማለት ነው፣ አያምንም። በቃ ልቡን ከደፈነ አንድ ሰው ደፈነ ነው። የሚወድሽ እኮ ይረዳሻል እኮ ምግብ መብላት። አሁን ከሰው ኮፒ አይደረግ ስታይል አይደረግ። ውይ ውይ ውይ ውይ ውይ፣ እኔ ሰው ባህሪ ይከብደኛል። ይቅርታ አድርጉልኝ። ውይ

ጨዋ ስቶኝ አዝናሉኝ የትኛ እኔ እኮ ግራ ገባኝ፣ ምን እንደሚያስደስታችው አታውቂም። ለዛ ምንድን ነው ራስ ነው ነው ነው ነው ነው እኔ እወዳቸዋለሁ። የእኔ ልጆች አይኖ ኮመንቱን ሞልታችሁታል። እኔ በጣም ነው የምወዳችሁ የማከብራችሁ። ሁሌም ለእናንተ ማርያምን ክብራለች ግን አንድ አንድ እኔ አቢባ

አንካሳው ልጅ አንካሳው ልጅ በዊልቸር የሚገፋው በዊልቸር የሚገፋው ጌታ ሆይ ጌታ ሆይ ጌታ ሆይ ጌታ ሆይ በሰው ተመስለ በሰው ተመስለ በሰው ተመስለ እኔ ቤት አምጣው እኔ ቤት አምጣው እኔ ቤት አምጣው። አሁን እንደምትሰማኝ ተስፋ አረጋለሁ አረጋለሁ አረጋለሁ። አሜን አሜን። እድሜ እና ጤና ይስተሽ። ጋይስ ቴንክ ዩ ሶ ማች የእኔ ልጆች በጣም ነው ማመሰግ እንደ

ምን ቅር ብለሽ አትውጪ። በቃ ዲቦራ፣ በእግዚአብሔር ስ- በመድኃኒዓለም ባልሰማሽ እራሱ ስትሰማሽ ጠብቂ። ምን ቅር ቅር ብለሽ አትውጪ፣ በፈጠረሽ ራክ እያልን እኔና ሀቢባ ስንቴ ነው ደጋግመን የተናገርነው። እየጠየቀችሽ አንቺ እራሱ እየጠየቀችሽ አልነበረ እንዴ? ማንን ነው የምትጠይቀኝ? አንቺን ጠይቃሽ እኔ መለስኩላት። አትሰሚማ አንቺ ድምፅሽን፣ የኔን ሚውት አድርገሽኝ ነው ምስለኝ ቤታዩ

ሚውት የማያረኩሽ አንችን ብቻ ነው። ሁላችሁንም የሚያረኩት እሱ የሚያረኩት ምክንያት ለምንድን ነው ብለሽ ጠይቂኛ። ዩኒቨርሲቲ እንዲሰጡኝ ከእግዚአብሔር ጋር እየጸለኩ እያወራው ስሚ፣ ከመድኃኒዓለም ጋር እየተናገርኩ እኮ ነበረ እኮ ዩኒቨርሲቲ እንዲሞላልኝ ጉዴያ። ተይ ተይ፣ አይ ሆድ አይባሳችሁ አይክፋችሁ። እስኪ ማሮች አትከፉ ከእኔ በላይ እኮ መከፋት ያለበት ሰው የለም ነበር። ቲክቶክ ላይ የኔን ጥንካሬ ጓደኛሽን ውዴ ማርያምን እኔ ማርዬ እኔ እግዚአብሔር አይከፋኝም። ለምን አይከፋኝም እንዳልኩሽ ንገርሽ። አንዳንድ ሰውን ሳይ ይገርመኛል እንጂ አይከፋኝም። እንዳይከፋሽ እኔ መሽኩቅ ነኝ። ትምህርት ወስዳለሁ። ነገ ላይ አልፎ አልፎ አልፎ የወረች ጊዜ ስትመጣ

እና አንተን አንተን ትናትበይ ላይክ አሁን ለምሳሌ እኔ አቢ ባማሪያም አንቲ ሚውታችሁ አንድ ነገር ልንገርሽ። አንድ ለምሳሌ አንድ ሰው አለ አይደለ? አሁን እኔ ማንም በራሱ ወስዶ ሰዱት የሚባለው አይደለ? አንድ ሰው አንድ ጊዜ የሆነ ነገር አደረግኛ ወይ የሆነ ነገር ነገር እዚህ የሆነ ጊዜ የሆነ ነገር አድርጎኛል። ይቺ ድጋሚ ያን ነገር እንዲያደረግ አልፈቅድለትም። የምትፈቀድሽለትማ አንቺ ከብት ነሽ። ድጋሚ ድጋሚ የምትፈቅድለት እና አሊባ እኔን ከብት እያልሽ ነው ውዴ ነው እና ሊሚት የሚባሉ ታበጃለች። ከዛ የሆነ ሰው ሮስ አርጎ ወደ አንቺ እንዲመጣ ሚፈልግ፣ ኔቨር ኔቨር አይ ኔቨር ዱ ዳት። ህይወት አንዴ ናት። ሞተን እንመለሳለን? ሞቶ የተመለሳለን? ፈጣሪ ራሱ ፈጣሪ ራሱ አንዴ ነው የመኖር እድል የሰጠን ከሞትም በኋላ እንመለስም። ስለዚህ ነገር አንዴ ነው። እና ከፈጣሪ የተማርኩት ነገር ምንድን ነው? ህይወት አንዴ ናት። ስንውሰድ ጋይስ ዚ ኦክስ